ጤና ይስጥልን ከንቁ ሚዲያ የእለተ ረቡን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ዲያቆን ኢሳያስ ነኝ አብራችሁን ቆዩ ከሶስት ቀናት በፊት ማንነታቸው ባልታወቁ ኃይሎች የተጠለፈው የአዲስ አበባ ሀገረ ስብከት ሚዲያ የፌስቡክ ገጽ እስካሁን አለመመለሱ ተገለጸ ተጨማሪ ያለን የአዲስ አበባ ሀገረ ስብከት ሚዲያ የፌስቡክ ገጽ ከሀገረ ስብከቱ የሚዲያ ክፍል ቁጥጥር ውጭ መሆኑን ከትላንት በስቲያ በቀን 29/2017 ዓ.ም ያስታወቀው ተቋሙ በሚዲያ ሰርሳሪዎች የተጠለፈው የአዲስ አበባ ሀገረ ስብከት የፌስቡክ ገጽ እስካሁን አለመመለሱ ተገልጿል። የሀገረ ስብከቱ የሚዲያ ክፍል ኃላፊ የሆኑት መምህር ኃይሉ በላይ የፌስቡክ ገጹን ወደ ነበረበት ለማስመለስ በአገር ውስጥና ከሀገር ውጭ ባሉ የቴክኖሎጂ እውቀት ባላቸው የቤተ ክርስቲያኗ ልጆች ክትትል እየተደረገበት መሆኑን ያስታወቁ ሲሆን፣ ኃላፊው አክለውም በሚዲያው ፌስቡክ ገጽ ላይ የሚለጠፉም ያልተገቡ ምስሎችና መልእክቶች የተቋሙ እንዳልሆኑ በመገንዘብ የሀገረ ስብከቱ የፌስቡክ ገጽ ተከታይ የሆኑ ወዳጆች በሙሉ ችግሩ እስከሚስተካከል ድረስ በትዕግስት እንዲጠብቁ ሲሉ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ሁለተኛው ሀገር አቀፍ የሰላም ጉባኤ በፓናል ውይይት መጀመሩ ተገለጸ። አድናት ተስፋዬ ተከታትለዋለች። መጋቢ ሰላሳ ቀን 2017 ዓመተ ምህረት የኢትዮጵያ ሀይማኖት ተቋማት ጉባኤ ከኦሮሚያ የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ሁለተኛው ሀገር አቀፍ የሰላም ጉባኤ በዛሬው ዕለት በኦሮሚያ ክልል በጅማ ከተማ በፓይናል ዊ ተጀምሯል። መድረኩም ብጹዕ አቡነ ሳውሮስ የደቡብ ምዕራብ ሸዋ ሀገረ ስብከት የሸገር ከተማ ሀጉረ ስብከት ሊቀ ጳጳስ በጸሎት ከፍተውታል። ሌሎቹ አባላትም በየእምነታቸው ጸሎት አድርገዋል። በማስከተልም የጅማ ከተማ ከንቲባ ክቡር አቶ ጠሀይ ቀመር የእንኳን ደህና መጣችሁ መልእክት ለታዳሚዎቹ ያስተላለፉ ሲሆን ታዳሚዎቹ በጅማ ከተማ የሚኖሯቸውን ቆይታ የተሳካ እንዲሆን ምኞታቸውን ገልጸዋል። የጅማ ዞን ዋና አስተዳዳሪ ክቡር አቶ ቲጃር ናስር ጉባኤው እንኳን ደህና መጣችሁ ካሉ በኋላ የሰላም መልእክት ለጉባኤ ያስተላለፉ ሲሆን በመልእክታቸውም ሁላችንም ለሰላም መተባበር የምንሰራው ስራ አጠናክረን ልንቀጥል ይገባል ሲሉም ተናግረዋል። እንዲሁም የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ምክትል ሰብሳቢ ሸህጋሪ ሙክታር በዛሬው እለት የሚካሄደውን የፓናል ውይይት አላማ በዝርዝር ለታዳሚዎችም አብራር አብራርተዋል በተያያዘም የኦሮሚያ የሃይማኖት ተቋማት ጉባኤ ስራ አስፈጻሚ ቦርድ አባል የሆኑት አቶ ዳሳቻ ፒያር የፋይናል ውይይት መነሻ ሰነድ ለታዳሚዎቹም አቅርበዋል። በመቀጠልም የመድረኩ ተሳታፊዎች በቀረበው ሰነድ ላይ ጥልቅ ውይይት የሚያደርጉ ሲሆን በተለይም ከተለያዩ የሀገሪቱ ክፍሎች የመጡ የመድረኩ ታዳሚዎች በየአካባቢያቸው የሰሩትን የሰላም ግንባታ ስራዎች ለተሳታፊዎች በማካፈል የእርስ በርስ ልምምድ ልውውጥ እንደሚያደርጉት ይጠበቃል ሲሉም ገልጸዋል። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ቤተ መቅደስ ግንባታን በጸሎት ባርከው አስጀመሩ። ተጨማሪ ያለ ነው። ከዛሬ 45 ዓመታት በፊት በዛፍ ስር አገልግሎት የጀመረውና የበርካታ ሊቃነ ጳጳሳት ሰባክያነ ወንጌል መፍለቂያ ምንጭ እንዲሁም ወላጅ አልባ ሕፃናት በጥበብና በእውቀት የሚያድጉበት የዝዋይ ሐመረ ብርሃን ቅዱስ ገብርኤል አንድነት ገዳም በረከታቸው የደርብንና በብፁዕ አቡነ ጎርጎሪዎስ ካልዕ ቡራኬ በ1973 ዓ ም በወርሃ የካቲት የመጀመሪያው ሕንፃ ቤተ መቅደስ በሦስት ወራት ተጠናቆ በብፁዕነታቸው ቡራኬ አገልግሎት የጀመረ ሲሆን፣ ይሁን እንጂ በወቅቱ የተሰራው ቤተ መቅደስ ለአገልግሎት በመጥበቡ ምክንያት ዳግመኛ ለሁለተኛ ጊዜ የማስፋፊያ ስራ ተሰርቶ በረከታቸው የደርብንና የወቅቱ ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በነበሩት በብፁዕ ወቅዱስ አቡነ ተክለ ሃይማኖትና የቅዱስ ሲኖዶስ አባላት ተመርቋል። በእለቱም ቅዱስነታቸው ገዳሙን ሐመረ ብርሃን ቅዱስ ገብርኤል ገዳም ብለው ሰይመውታል። ታዲያ አርባ አምስት ዓመታትን ያስቆጠረው የዝዋይ ሐመረ ብርሃን ቅዱስ ገብርኤል አንድነት ገዳም ቤተ መቅደስ በእድሜ ርዝማኔ ምክንያት እድሳት ሳይደረግለት በመቆየቱም ውስጣዊና ውጫዊ የህንፃው አካል ላይ እየደረሰ ያለው ጉዳት ቅርሱን ለችግር የሚያጋልጠው ሆኖ በመገኘቱም ለቀጣዩ ትውልድ ሁለንተናዊ ውበቱን ቅርጹንና ይዘቱን እንደጠበቀ ለማስተላለፍ በብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስም የዝዋይ ሐምረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ጠባቂ። የቅዱስ ሲኖዶስ አባል የኢትዮጵያ ሃይማኖት ተቋማት ጉባኤ ስራ አስፈጻሚ የቦርድ ሰብሳቢ መልካም ፈቃድ ቅርሶች ነባሩንና ተተኪውን ትውልድ የሚያገናኙ የትውልድ ድልድዮች በመሆናቸው ጥናት ሲደረግበት ቆይቶ በብፁዕነታቸው ጸሎተ ቡራኬ ግንባታው ተጀምሯል። በመርሃ ግብሩ ላይ ብፁዕነታቸውን ጨምሮ መጋቤ ብሉይ ወሐዲስ ቆሞስ አባ ትናቴዎስ ወልደ ጎርጎሪዎስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል አንድነት ገዳም ርዕሰ መምህር አበው፣ መነኮሳት፣ ዲያቆናት፣ ደቀ መዛሙርትና የሰንበት ትምህርት ቤት ዘማሪያን ተገኝተዋል። በዕለቱም ብፁዕነታቸው አእበዮሙ ለትሁታን ትሁታንን ከፍ ከፍ አደረጋቸው በሚል መነሻ ቃል ስለ ገዳሙ ምስረታ ታሪክን ወደ ኋላ በማንሳት ቃለ ምዕዳና ቡራኬ የሰጡ ሲሆን በመጨረሻም ብፁዕነታቸው መጋቢት 29 ቀን የግንባታ ቁፋሮው በጸሎተ ቡራኬ ለተጀመረው ቤተ መቅደስ በሀገር ውስጥም ሆነ ከሀገር ውጭ የሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞችን አቅማቸው በፈቀደ ሁሉ ገዳሙን እንዲያግዙ ጥሪ አቅርበዋል። በጉራጌ ሀገረ ስብከት በእኖር ወረዳ ቤተ ክህነት ለሶስት ተከታታይ ቀናት ሲሰጥ የነበረው ስልጠና መጠናቀቁ ተገለጸ። አድና ተስፋዬ ተጨማሪ ያላት ጉራጌ ሀገረ ስብከት በኖር ወረዳ ቤተ ክህነት በጉንቸሬ ከተማ በብፁዕ አቡነ መልከ ጸዲቅ መምሪያ ሲሰጥ የነበረው የአቅም ማጎልበቻ ስልጠና ተጠናቀቀ። የስልጠናው መጠናቀቁን ተከትሎ በዛሬው እለት በጉንቸሬ ደብረ ሰላም ቅዱስ ዮሐንስ ቤተ ክርስቲያን የማጠቃለያ አውደ ምሕረት የህዝብ ጉባኤ ተካሂዷል። የአስር አመቱን የቤተ ክርስቲያን መሪ ዕቅድ ሊተገበር የሚችልና ዘመኑም የሚዋጅ አገልጋይ ለመፍጠር ታስቦ በብፁዕነታቸው እንዲዘጋጅ መምሪያ የተሰጠበት ሲሆን የቅዱስ ቤተ ክርስቲያን መንፈሳዊ፣ ማህበራዊና ኢኮኖሚያዊ ልማቶችን ለማፋጠን እንዲቻል ታስቦ የተዘጋጀ ይህ ስልጠና ሁሉንም በተዋረዱ ያሉ መዋቅሮችም ማለትም በየወረዳ ቤተ ክህነት ሰራተኞች፣ የአድባራት አስተዳዳሪዎች፣ አገልጋይና ካህናት፣ የሰበካ ጉባኤ አባላት ና በወረዳ ገዳማት ተቀጥረው የሚሰሩ አጠቃላይ ሰራተኞች እንዲሳተፉበት ታቅዶ የተዘጋጀ ነው ሲሉም ገልጸዋል። የሰበካ ጉባኤ አባላት አሰራር ቃለ ዓዋዲን መሰረት ያደረገ አገልግሎት እንዲሰጥ፣ ስብከተ ወንጌል እንዲስፋፋ፣ የቤተ ክርስቲያን ሁለንተናዊ ልማት እንዲረጋግጥ፣ ዘመናዊ የመረጃ ደረጃዎች ስርዓት እንዲገነቡ፣ ታሪካዊና ጥንታዊ ገዳማትን አድባራቱን የቱሪስት መዳረሻ መሆን እንዲችሉ፣ የአብነት ትምህርት ቤቶችና መጋቢ የአብነት ትምህርት ቤቶች እንዲጠናከሩ መሰል የትኩረት አቅጣጫዎችን የሚፈጸሙበት አቅም እንዲፈጠርም ይታመናል ሲሉ ገልጸዋል። የሀገረ ስብከቱ ትምህርት ስልጠና ዋና ክፍል ኃላፊ ሊቀ ሕሩያን መሰረት ዳኛው እንደተናገሩት ይህ ስልጠና በብፁዕ አቡነ መልከ ጸዴቅ አባታዊ መምሪያ በሀገረ ስብከቱ ጽፈት ቤት ለሁሉም ወረዳ አብያተ ክህነት ለማከናወን መርሃ ግብር የተያዘ ሲሆን ይህ አሁን የተከናወነው ሶስተኛ ወረዳ ነው ብለዋል። ብቁ የሰው ኃይል ለመፍጠር የሚቻለው በጠንካራ ስልጠና፣ ድጋፍ ክትትል ነው ያሉተኛ ኃላፊ የሶስት ቀን ስልጠና ም ስኬታማ እንደነበርም ገልጸዋል። በማጠቃለያ የአውደ ምረት ጉባኤ ለካህናት ዲያቆናት፣ ምዕመናን መልእክት ያስተላለፉት የሀገረ ስብከቱ መንፈሳዊ ዘርፍ ምክትል ስራ አስኪያጅ በስልጠና ቆይታው የነበረው ሂደት ከገለጹም በኋላ ምዕመናን ስለ ቤተ ክርስቲያኑት እድገት አገልግሎት እንዲመካከሩ፣ ካህናት የቤተ ክርስቲያኑት መሪዎች ማዳመጥና መታዘዝ እንዳለባቸው አሳስበዋል። ምክትል ስራ አስኪያጁ ሲቀጥሉ ብፁዕ አባታችን ያለ እንቅልፍ ሌት ከቀን እየሰሩ እያሰሩ ነው፣ ለሁላችንም ከጎናቸው መሆን ይገባናል። ስልጠናዎቹም በዚህ የሚያቆሙ አይደሉም። በቀጣይ ሌሎችም ስልጠና እንሰጣለን። ወጣቶቹም እንዲሁ የዚህ አካል ናቸው። ኦርቶዶክሳውያን ሙሉ በሀገራችን አብነት መሆን ይገባናል ሲሉም ገልጸዋል።